አሁን ገብቶ ፈጽሞ እንደማይመለስ ነገር ኦ ማይ ጋድ አብርሽ ጓደኞች ምድረ ሌባ አስመሳቱ። ጋድ እኔ ከወሰንኩኝ ጉድ ነው ማደርገው። በቃ ምን እንደሚመጣበት አያውቅም። እንዴት እንደ ሄሎ ጉድ ሞርኒንግ ማይ ሲስተር ሀውዝስ ዩር ዴ አይ አም ጉድ አባውት ዩ ዛሬ ቀን አይደለም በእውነት በጣም ነው ያዘንኩት። በጣም ነው የተናደድኩት። ይሄ አብርሽ የሚባል ሰው ሶ ሶ ፋውል በጣም ነው ፋውል የሚሰራው እና እኔ አንድ ነገር ቁም ነገር አለው ብዬ ለዓላማዊ ሟች ስለሆንኩኝ ውሳኔ የውሳኔ ሰው ነው ብዬ ውሳኔህን ቃሌን አከብራለሁ። እሱ እንዴት እንደዚህ ያደርገኛል እንዴት እንደዚህ ያደርገኛል። መጀመሪያ ወደ ኢትዮጵያ አልሸና ምን ያለሽበት ይመቸኛል፣ ምንም ይመቸኛል፣ ከሀገር ብቻ ነው መውጣት የምፈልገው፣ ሰርተን አብረን እንከብዳለን ብሎ ሲያበቃ መልሶ በጣም እንደተከፋና ኮምፈርት እንዳልተሰማው ምቹ እንዳልሆነ ተናገረ። ኦኬ በቃ ደርሰክና፣ ደዝ ማተር፣ ምንም ችግር የለም ዶን ወሪ አልኩት ገባሽ ያው እንግዲህ ይሄ ትዳር ማለት ወተሽ የምትገቢበት ነገር ስላልሆነ የሱን ፍላጎት ነው ያራመድኩት እና አሁን ገብቶ ፈጽሞ እንደማይመለስ ነገረኝ ኦ ማይ ጋድ ምክንያቱም አብርሽ አይስዌር ቱ ጋድ እኔ ከወሰንኩኝ ውድ ነው የማደርገው። በቃ ምን እንደሚመጣበት አያውቅም። እንዴት እንደዚህ ያደርገኛል? አሁን ምንድን ነው ማድረግ ያለብኝ? ሄልፕ ሚ ፕሊዝ ማይ ሲስተር አይ አም ሶ ሶ ሳድ። ቢኮዝ እኔ ከምንም በላይ እዚህ ምድር ላይ የሚጎዳኝ ክህደትና ውሸታም ሰው በቃ ውልጊዜ ሆላውል ሁልጊዜ ወላ ወል፣ እኔ አሸንጎልት ነኝ። እንደ እሱ እንደዚህ ጨዋታ ነው የሚያስደስተው። ኦ ማይ ጋድነስ፣ አሁን በጣም ስትረስ ላይ ነኝ ብታይ፣ በእውነት ያለውበትን አታውቂ መሄቴ። ምን ማድረግ እንዳለብኝ አላውቅም። ታቀለሽ በጣም ስትፈስ ላይ ነው። ድሮስ ባለትዳር ወንድ ታዋቂ ነው ብለሽ ያለ ሚስቱ ፈቃድ ለምን ከሀገር አወጣሽው? ለምን እጅሽን ከተሽ? አብርሽ ወደ ውጭ ሀገር የሚሄደውን ፕሮሰስ ከት አድርጓል፣ አቅሙዋል። እንግዲህ ለአንዳንድ ለሩታና ለአብርሽ ጓደኞች መርዶ ነው። ምክንያቱም ማለት ነው አብርሽና ሩታ ከታረቁ ጓደኞቻቸው በምን ገንዘብ ያገኛሉ? ይምሬ ነው ምላቸው። እነዚህ አቤል ቡርካ ማንም፣ ሁላቸውም ምድረ አስመሳይ የዶላር አብርሽን እከሰዋለሁ እያለች ነው እንግዲህ ዲያስፖራዋ። በመጀመሪያ ማንን ተማምኝነሽ ነው ወጪ ያወጣሽለት? ሲቀጥል አብርሽ በራሱ ወጪ እንጂ የሄደው ምናልባት እርዳታ አድርገሽለት ሊሆን ይችላል። ሆኖም ግን በራሱ ብር ነው የሄደው። ምንም አታመጪም ሀቢቴ። ሀሳቡን ቀይሯል፣ ከሚስቱ ይታረቃል። ቻው ቼልሲቲ። ነገር እያደረጉ እኛ የትን ጉርጓድ ቢገቡ ሩታና አብርሽን ስለምንወዳቸው እንከታተላቸዋለን። እነሱ ግን በምን ቪዲዮ ይሰራሉ? ስለዚህ እርቁን የማይፈልጉ የአብርሽና የሩታ ጓደኛ ተብዬዎች እነዚህ፣ ስማቸውን አልጠራም፣ ተኩላ ናቸው። ቤታቸውን ገብተው ሚስት የሌለችበት ሆዳቸውን እየሞሉ ነበር። አጋሰሱላ፣ ሆድ ብቻ እኮ በዓል ነው፣ ማንም ሰው መጥቶ ይበላል ይጠጣል። እነሱ ግን ኬሳቸውንም እየሞሉ ነው። ልካቸውን ዛሬ ይነግራቸዋለሁ። ምድር አስመሳይ ሌባጭ በርባሪዎች ማለት ነው። ሁላችሁም ስማችሁን አልጠራ ሁላችሁም ካሜራ ኢቭን ለሩታ ምንም ማያዝንላት ቤተሰብ የምር ነው ብላቸው፣ ሰላሳ ደቂቃ ካሜራ አብርተው እያስለፈለፏታል። እርጉዝ ናት፣ ሴት ናት። ቢያንስ እሱን እንደፈለገ ያደርጉት ወንድ ነው እችልኝ ቢያንስ ውሃ ራሱ አይሰጧትም። ሁሌ በየቦታው እያገኙ ያበሳጫታል። ሁሌ በየቦታ እያገኙ ሀያ ደቂቃ፣ ሰላሳ ደቂቃ፣ አርባ ደቂቃ ቪዲዮ ያሰሯታል። እሷም ጅል ስለሆነች ማለት ነው። ምድረ አስመሳይ ሌባ አጭበርባሪ ናችሁ እናንተ ሆዳሞች፣ የጓደኛችሁን ሰላም አትፈልጉ። አብርሽን ሞኝ አግኝታችሁ ቤታቸውን ከፍተው ለቀውላቸዋል። እንደ ከብት እየገባችሁ እየተንቦጫለቃችሁ ማለት ነው። ልክ ልካቸውን ይነገራቸዋል። እነሱ ከታረቁ በሙሉ ቪዲዮ ትሰራላችሁ። በሰላም እኮ ቪዲዮ አይሰራ። እኛ ችግር የለውም የትም ቢገቡልን እኛ ምንም ቢሰሩልን እናያቸዋለን። እናንተ ግን ሰላም ከሆኑ እርቅ ከሆኑ ቪዲዮ አይታይላችሁም። ስለዚህ ምንድነው የምታደርጉት? ሁለቱም ማባላት። አብርሽን ሌላ ነገር ትሞላላችሁ፣ ሩታን ሌላ ነገር ትሞላላችሁ። ሩታን 30 ደቂቃ ካሜራ ደቅናችሁ ታስለፈልፋላችሁ፣ አብርሽንም እንደዛው ማለት ነው። እናንተ ግን ቤተሰብ የላችሁ እህት የላችሁ አታሳዝናችሁም ይችልኝ እርጉዝ ናት እኮ ትንሽ አታስቡላትም ቢያንስ እኮ እሷ ለራሷ ካላሰበች እናንተ እኮ አእምሮ አላችሁ አታስቡ ለነገሩ ልክ ናት ሩታ ልክ ልካችሁን ነግራችሁ አባራችኋለች ትናንትና አቤላ ቤት የተለቀቀውን አይታችኋል ጥርቅ አድርጋ ነው የሰደበቻቸው ትንሽ ቆይታ ደግሞ የሆነ ነገር ሲሏት ልስልስ ትላለች ሩታ። እኔ ይሄ ነው የሚያናድደኝ የሩታ ባህል፣ አንድ ቀን ዋጋቸውን ከሰጠቻቸው በኋላ ማለት ነው ተመልሳ የምትራራው ነገር አለ። እና ወደ መረጃ ልግባና እነሱን ይህን ያህል ከወረድኩባቸው ይበቃቸዋል። ምድር አጋሰስ፣ አስመሳይ፣ ሆዳም፣ ጥቅማ ጥቅም የምትፈልጉ በዶላር መተንፈስ በቃ ዶላር ትንፋሻቸው አድርጋቸው የያዛች ሪካርዱን እንዳዳመጣችሁት ነው አብርሽ ወዴትም ሀገር አይሄድም ተመዝጊን ዛሬ ደግሞ ምን እንደሚለቁልን ያው ቪዲዮ እየተሰራ ነበረ መረጃ ደርሶኛል ቪዲዮ እንዲህ መናፈሻ ላይ ቪዲዮ እየሰሩ ነበር ያው እየተጨቃጨቁ ቢሆን ቪዲዮ እየሰሩ ነበረ ስለዚህ ዛሬ በጉጉት አብርሽ ቤት ነው የምንጠብቀው ምክንያቱም አብርሽ አምስት ቀን ሆነው ቪዲዮ ከለቀቀ ተናፍቀሃል አብርሽ አሁን እኔ ለአንተ የምናገር ነገር ቢኖር እነዚህ አስመሳይ ጓደኞችህ በስህተትህ ሰዓት ልክ ነህ ብለው የሚደግፉን እንዲሁም ደግሞ ለእሷ ሌላ ነገር ሄደው ለአንተ ሌላ ነገር ሄደው ለሚያወሩ ጓደኞች ራቃቸው፣ ህይወትህን ከፈለግከው ማለት ነው። አንተም ቢሆን ለሚስት ክብር ይኑር። እንዴት ነው እርጉዝ ሚስትህን አቁምን? ቢያንስ እኮ ወንበር ስጧት እስኪ እስኪ፣ ታሳዝናችሁ የምሬ ነው ምላችሁ። እኔ እውነት እኔ በእርግጥ አቃለው ከሩታ ሩታ ሀሳቦቿ አልደግፍም ግን ሴት ናችሁ ታዝናላችሁ ሰላሳ ደቂቃ አቆመው ኢቨን እኮ ብዙ ከት የሚደረግ ነገር አለ ብዙ ስህተት የሚሰራ ነገር አለ ምናልባትም አንድ ሰዓት ነው የሚያቆሟት ቪዲዮ ላይ አቆመው ያስለፈልፏታል እሷ ባለሙያ ምላሷ ነው ባለሙያ አታስተበሉም እንትን አትልም አልመጣም እናንተ ቤት አልሰራ ማለት ትችላለች እኮ ማንም አላስገደዳትም ቢያንስ ደግሞ ወንበር ስጡኝ በቃ እኔ ይደክመኛል እንደዚህ ካፌ የሆነን እናውራ፣ ወንበር ያለበት እናውራ ሆነ በቃ፣ እራሷን ዝቅ አድርጋ ማለት ነው። ደግሞ ለነዚህ ዛሬ ተዋውቃቸው ነገ ለምትረሳቸው፣ ነገ ለሚረሷት ለነዚህ፣ ቢያንስ ለእህቶቿ፣ ለወንድሞቿ ወይም ደግሞ ነገ ለምታገኛቸው ሰዎች ቢሆኑ እኮ ጥሩ ነው። ዩቲዩብ ዓለም ላይ ምን መሰላችሁ? ዛሬ ተገናኝታችሁ ለአንድ ወር ትፈላላችሁ፣ ለአንድ ወር ብዙ ነገሮችን ታደርጋለችሁ። ከዛ በኋላ ግን የላችሁም አትተዋወቁ። ሁሉም በየአቅጣጫው ነው የሚበተነው። ጽጌና ዳኒ ለዚህ ምስክር ናቸው። ከነፉ ከነፉ ከነፉ፣ ተጣሉ፣ ተባጠሩ። መጨረሻ ላይ ምን እንዳለ አታውቃላችሁ? ሩቷል ሁለቱ ጽጌና፣ ባይ ዘ ዌይ ጽጌና ዳኒ ስማርት ናቸው፣ ስማርት ሁለቱን አባልተው ገብተው እነዚህ ሁለት ሞኝ ልጆችን አግኝተው ማለት ነው። አባልተዋቸው አባልተዋቸው አባልተዋቸው የእነሱን ኦዲየንስ ጨርሰው ከጠጡ በኋላ ዶላር እንድ ከጠገቡ በኋላ መጨረሻ ሁለቱን አባልተው ተለያዩ። የተለያዩ ቀን ማለት ነው። ቪዲዮ ካስታወሳችሁ አንዳቸው ቤት ተለቋል። ጽጌና ዳኒ ፍቅር ፍቅር ሲጫወቱ ሩታ መጣች። ሩታ መጣ። የተጣላን መስሎች ነው አለቻት ጽጌ ለሩታ የተጣላን መስሎች ነው እንዲ፣ እኛ መቼም አንጣላ፣ መቼም ተጣልተን ደግሞ አንለያይም። እሺ ማንም ቢገባ ማንም ቢገባ ቢወጣ፣ እኛ እኔና እሱ ግን ልባችን አንድ ነው አለች። አንቺ የተጣላን መስሎች ሌላ ዓለም ውስጥ ገብተሽ ነበረ፣ እኛ ግን መቼም ቢሆን አንጣላም ብላ ነው ብርታን አሻማቃ እንትን ያለችው። እና ምንላችሁ ነው ጸጌ ስማርት ናት፣ ስማርት ዳኒም ስማርት ነው። በቃ ኦዲንስ ያለበት ዶላር ያለበት ቦታ አሉ። ከዛ በኋላ የራሳቸውን ያገኙትን አግኝተው ሁልቅ ብለው ነው የሚወጡት። እነዚህ ግን ሁለቱ ጅሎች ናቸው። ቤታቸውን አይደለም የሚያሳድጉት በየ በቃ ልክ አለው እኮ ሁሉም ነገር ልክ አለው። ቤተሰብ ዩቲዩብ ክፈቱ ይስሩ። በቃ ክፈቱላቸው ይስሩ። የራሳቸውን ነገር ይስሩ። ግን በየቤታቸው ሁሌ ተገኝታችሁ የእናንተ የእነሱ ዶላር መለቃቀሚያ አትሁኑ። ልክ ልካችሁን ነው የምነግራችሁ ዛሬ። የእነሱ መለቃቀሚያ አትሆኑ። ለእህት ለወንድሞቻችሁ ከተገኛችሁ በቂ ነው። የአመቶ አንድ ቀን ሁለት ቀን ኦኬ፣ ኦቨር ግን መሆን የለበትም። በቃ በቃ እነሱ የእናንተ ስም አግኝተው መስራት ይችላሉ መፈትፈት ይችላሉ። በቃ አንድ ቀን ሁለት ቀን ስሩላቸው። ከዛ ውጭ ግን በእነሱ ቤት አትዙሩ እንዴ! ኦዴንሳችሁንም ታጣላችሁ። የእናንተ ጉዳይ እየሰለቸው ነው። ኦዴንስ ቤታችሁ ላይ ልቀቁልን፣ በጉጉት እንጠብቃችሁ እኛም። አንዴ አቤላ ቤት አንዴ ቡርካ ቤት አንዴ የሆነ ቤት እየሄድን እኮ እግራችን ተሰባበረ። ወገን አስቡልን እንጂ በቃ እየተሰለቻችሁ ነው። በየቦታው የእናንተ ስም ሲጋነን ማለት ነው። ወደን እንደሚወዳችሁ ሁሉ እየሰለቻችኋል። ስለዚህ ዶላር እየቆጠረ ነው፣ በጣም እየቆጠረ ስለሆነ ጣፍጧቸዋል። እነሱ እንደ ጥፍጥ ብሏቸዋል። አው እዴ አረ ቤተሰብ እንትዛዘን። እቺ ለሴቷ ለሴቷ ቢያንስ ዘኑላት። እኔ የትም ቦታ ሩታና አብርሽ ካሉ የትም ቦታ ሄዳለሁ፣ ከተላቸዋለሁ። ግን ሴቷ ታሳዝናቸው እርጉዝ ናት አይደል የምትሉት? ወንበር ስጧት፣ ቢያንስ ወንበር ስጧትና ቁጭ አድርጋቸው። አስለፍልል ውሃ ቀዝቃዛ ውሃ ወይም ሙቅ ያለ ውሃ ስጧት፣ ወይም ጁስ ጋብዟት። ሰላሳ ደቂቃ በኋላ ቪዲዮ ሰላሳ ደቂቃ ቢሆን ማለት ነው፣ ኤዲቲንግ የሚባል ነገር አለ። ሰላሳ ደቂቃው ደግሞ ከት የሚደረግ ሊሆን ይችላል። አንድ ሰዓት አርባ ደቂቃ ሃምሳ ደቂቃ እያስለፈልፏት ነው። እሷም በቃ እሷም እራሷን አዋርዳ ማለት ነው። ሰውንም ምትንትላለች፣ ታበሳጫለች። በቃ ተከበሪ እንዲህ ክብር በይ በቃ ችግነ በይ። ልክ አቤላ ቤት ልክ ልካቸውን እንደነገርሻቸው በዚህ አቋም ውስጥ ፀኝ። ቪዲዮ መለቀቅ ካለበት ደግሞ አንቺ ቤትና አብርሽ ቤት በቃ ከዛ ውጭ እንዲ፣ አረ በእናታችሁ ስነስርዓት ያዘው። እና አብርሽ ደግሞ ማለት ነው የሄደ የመጣ እንደዚህ አያናውጥ። አሁን እኔ እያበሳጨኸኝ ትገኛለ። እንደዚህ ነው እየሆንክብኝ ያለው። ቆይ መጫወቻ አለ የልጅቷ መጫወቻ። ልክ እንደ እሱ ምናልባት በምልክት የሚታይ ከሆነ እሱ ማለወጥ አለ። በቃ እንደ ነፋስ ማለት ነው የሄደ የመጣ አያገለባብጥ። በቃ እንደዚህ አያወዛወዝ። አንድ ቦታ አቋም ይኖርን እንዴ? የሄደ መጣ ለምንድነው ሀሳብህን የሚቀያየረው? ሄደ ነበር ለምን ተመለስክ? ተመልሰ ነበር። ደግሞ ለምንድን ነው አልመለስም የምትላት ልጅቷን ሚዲያ ላይ አገኘች ልትተባበረው ፈለገች ከብዙ ጊዜ በኋላ ፕሮሰስ፣ ያንተ ፕሮሰስ አለቀ ሄድክ። ከሄድክ በኋላ መጣ። ከመጣ በኋላ ድጋሚ ለምንድን ነው አልመለስም የምትለው? ለሰው ዘንድ እንጂ ሰው እንደሚወድህ ሁሉ ማለት ነው ይጠላካል እንዴ? ቤተሰብ እኔ እውነት ተበሳጭቻለሁ። ለምን በሁለቱ ሞኝነት አብርሽና ሩታ በጣም ሞኝ ናቸው። በጣም የነሱ ሞኝነት ለከት የለውም። ሁሉም ነገር ልክ አለው እኮ። በቃ የሚጠቅም ነገር ሰርታችኋል። ካበዛችሁ ደግሞ ላትላት ነው የምትሉት። ማረም ሲበዛ ይመራል አደል? ስለዚህ ተከበሩ፣ በቃ አስከብሩ እራሳችሁን። ቤታችሁ ላይ ማንም አለሌ እየመጣ አይበትናችሁ፣ ማንም ወጠጤ እንዳይመጣ፣ በቃ ቤታችሁን ቁልፍ አድርጋችሁ እንትን በሉ። የምትለያዩም ከሆነ ደግሞ በክብር እንትን በሉ። እንዴ አብርሽ አንተ ያለ ሩታ አታሳዝንም እንዴ? እርጉዞና ያ መቶ ያስለፈልፋታል። ይሄ መቶ ባለቤቱን ካልናቁ አጥርም አይነቀንቁ ይባላል። አንተ ስለሚንቁ እኮ ነው በየቦታ እሷ ላይ ካሜራ የሚደቅሙት። ለምንድን ነው የማታስከብራት? ኢቭን መለያየት እንኳን ካለባችሁ ቼ ሴት እኮ የልጅ እናት ናት አይደል የምትለው ስለዚህ፣ ለምንድን ነው አንተ ራሱ በቃ ፍቅር እየታየብህ አይደለም። የምን አብርሽ ሩታ ጋር ሲመጣ ሌላ ሰው ሄርሜላ ጋር ሲመጣ ሌላ ሰው። እንዴ እቺ ሴት ምንም ቢሆን የልጅ እናት ናት፣ ወይስ ሌላ በቀል አለ? በቀል ካለ ንገረን። ቤተሰብ ዛሩ እኔ በጣም ተናድጅ ያለሁኝ። በቃ ማታ ነበረ እንትን እያዳመጥኳቸው ግን አልተመቸኝም ልናገር ማለት። ማታ ማታ ሰዎችም ስላሉ አይመቸኝም። ለዛ ነው ዝም ያልኳቸው። እና በመጀመሪያ ሩታን ወደ ራስ መልስ። በቃ ሁሉም ነገር በጸባይ የሚስተካከል ከሆነ ለማስተካከል ሞክር። የማይስተካከል ከሆነ ደግሞ በጣም አትጉዳት። ሲቀጥል ደግሞ እዚህ ውጭ ሀገር የወሰደች ሴት ለምንድ ነው እንደዚህ የምታጉላላት? አንተ አቋም ከሌለ ሰውን እበቀላለሁ ብለህ ካሰብክ ተሳስተሃል። አቋም ሊኖርህ ይገባል። ማንም የሄደ የመጣ ሊያነፍስህ አይገባም።